የጥርስ ህመም በጣም ምቾት ከሚነሱ ህመሞች ውስጥ አንዱ ሲሆን እንዲሁም በተለያዩ ምክንያቶች ሊመጣ ይችላል። ለምሳሌ መቦርቦር፣ የድድ በሽታ፣ ኢንፌክሽን ወይም በጥርስ ላይ በሚደርስ ጉዳት ሊከሰት ይችላል። የጥርስ ህመም ዋነኛ መንስኤ ለመመርመርና ና ለማከም የጥርስ ህክምና ባለሙያ አስፈላጊ ቢሆንም፣ ሙያዊ የጥርስ ህክምና እስከሚያገኙ ድረስ ጊዜያዊ ህመምን ለማስታገስ የሚረዱ ብዙ የቤት ውስጥ መፍትሄዎች አሉ። ስለዚህ በዛሬው ትምህርታችን የጥርስ ህመምን ለመከላከል የሚረዱ አስር ውጤታማ የቤት ውስጥ መፍትሄዎችን በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰዎች ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም መቼ የጥርስ ሐኪም ጋር ሄደው መታየት እንዳለቦት የሚነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲውብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በመለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ በጨው ውሃ ጥርስን ማጠብ ለብዙ ሰዎች የጨውሃ ውጤታማ የመጀመሪያ መስመር ህክምና ነው። የጨውሃ ተፈጥሯዊ አንቲሴፕቲክ ነው። እናም በጥርሶ መካከል ሊጣበቁ የሚችሉ የምግብ ቅንጣቶችንና ፍርስራሶችን ለማቃለል ይረዳል። በጨው ውሃ የጥርስ ህመምን ማከም እብጠትን ለመቀነስ፣ ባክቴሪያን ለማስወገድና ማንኛውም የአፍ ቁስሎችን ለመፈወስ ይረዳል። ይህንን ለመጠቀም ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ ሙቅ ውሃ ውስጥ ቀላቅለው ለ30 ሰከንድ አፍን ማጠብ ወይም መጉመጥመጥ። ይህንን ሂደት እንደ አስፈላጊነቱ መደጋገም ይቻላል። ሁለተኛ፣ በረዶ መጠቀም። ቀዝቃዛ ነገር አካባቢውን ያደነዝዛል። እናም ደም ስሮችን በማጠብና ቁጣንና እብጠትን ይቀንሳል። ቀዝቃዛ ነገር ህመም ወዳለበት አካባቢ ማስጠቀት አካባቢውን ለማደንዘዝና እብጠትን ለመቀነስ ይረዳል። ቀዝቃዛ ነገር የደም ስሮችን ይገድባል። ይህም በተጎዳው አካባቢ ያለውን የደም ፍሰት በመቀነስ ህመምን ያስታግሳል። ይህንን አካሄድ ለመጠቀም በረዶውን በንጹ ጨርቅ ላይ በመጠቅለል በውጭኛው የጉንጭ ክፍል በታመመው ጥርስ በኩል በማድረግ እናም ይህንን ሂደት በየጥቂት ሰዓታት ልዩነት መደጋገም ይቻላል። ሶስተኛ ቅርንፉድን መጠቀም። የቅርንፉድ ዘይት እንደ ተፈጥሯዊ ማደንዘዣና ጸረ ብግነት የሚያገለግል ዩግኖል የተባለ ንጥረ ነገርን ይዟል። የመደንዘዝ ስሜትንና በተጎዳው አካባቢ እብጠትን ሊቀንስ ይችላል። ይህንን ለማድረግ አነስ ያለ ጥጥ ላይ ጥቂት የቅርንፉድ ዘይት ጠብታዎችን በማድረግ በቀጥታ በተጎዳው ጥርስ ላይ ያድርጉት። እንዲሁም በጣም ጠንካራ ሆኖ ከተሰማዎት የቅርንፉድ ዘይትን ከወይራ ዘይት ጋር ቀላቅሎ መጠቀም ይቻላል። አራተኛ ጥርስዎን በሃይድሮጅን ፔሮክሳይድ ማጠብ። ሃይድሮጅን ፔሮክሳይድ ጸረ ባክቴሪያ ባህሪያት አሉት። ይህም የጥርስ ቆሻሻን ለመቀነስ ኢንፌክሽኑን ለማዋጋትና በድድ ኢንፌክሽን ወይም በሌሎች የአፍ በሽቶች ምክንያት የሚመጣን ህመምን ለማስታገስ ይረዳል። ይህንን ለማድረግ እኩል መጠን 3% ሃይድሮጅን ፔሮክሳይድ ከውሃ ጋር ይቀላቅሉ። ከዛ በአፍ ውስጥ ለ30 ሰከንድ በመጎመጥመጥ ይጥፉት። ከዚያም በኋላ በንጹህ ውሃ ይታጠቡ። ነገር ግን የሃይድሮጅን ፔሮክሳይድ ውህዱን እንዳይወጡት። አምስተኛ ቤኪንግ ሶዳን መለጠፍ ቤኪንግ ሶዳ በአፍ ውስጥ ያሉ አሲዶችን ለማስወገድ እብጠትን ለመቀነስ እና በጥርስ ኢንፌክሽን ምክንያት የሚመጣን ህመምን ለማስታገስ የሚረዱ ጸረ ባክቴሪያ ባህሪያት አሉት። ይህንን ለመጠቀም ቤኪንግ ሶዳ ከትንሽ ውሃ ጋር በመቀላቀል የተጎዳውን ጥርስ ላይ በጥጥ ወይም በጣት ያደርጉት፣ ለጥቂት ደቂቃዎች በማቆየት ከዚያም በሞቀ ውሃ ይታጠቡ። ስድስተኛ ነጭ ሽንኩርት። ነጭ ሽንኩርት አሊሲን በሚባል ውድ ምክንያት ኃይለኛ ጸረ ባክቴሪያ እና ጸረ ብግነት ባህሪ አለው። በአፍ ውስጥ ኢንፌክሽን የሚያስከትሉ ባክቴሪያዎችን ለመዋጋት እና የጥርስ ህመምን ለማስታገስ ይረዳል። ይህንን ለመጠቀም በነጭ ሽንኩርት ውስጥ የሚገኘውን አሊሴን የተባለውን ውህድ እንዲለቀቅ አዲስ ነጭ ሽንኩርትን ይቁረጡ። የተቆረጠውን ነጭ ሽንኩርት በቀጥታ በሚያመው ወይም በተጎዳው ጥርስ ላይ ወይም ድድ አካባቢ ያደርጉት። በአማራጭ የነጭ ሽንኩርትን ጠቃሚ ውህዶችን ለማግኘት ጥሬውን ነጭ ሽንኩርትን ለጥቂት ደቂቃዎች ማግኘት ይቻላል። ሰባተኛ፣ ቫኒላ። የቫኒላ ምርት አልኮልን ይይዛል። ይህም ህመሙን ለጊዜው የሚያደነዝዝና ፈውስን የሚያበረታታ መለስተኛ የጸረ ባክቴሪያ ባህሪያት አሉት። ይህንን ለመጠቀም በጣቱ ወይም በጥጥ ላይ ትንሽ ቫኒላ በማድረግ የተጎዳው ጥርስ ላይ መጠቀም፣ በቀን ለጥቂት ጊዜያት ለተጎዳው አካባቢ በቀጥታ ተግብሩት። ስምንተኛ እርድ። እርድ ጠንካራ ጸረ ብግነትና ጸረ ባክቴሪያ ባህሪያት አለው። የጥርስ ህመምን ለማስታገስና የአፍ ውስጥ ኢንፌክሽንን ለመቋቋም ይረዳል። ይህንን ለመጠቀም አንድ የሻይ ማንኪያ የእርድ ዱቄት ከውሃ ጋር በመቀላቀል ማዘጋጀት። ድብልቁን በተጎዳው ጥርስ ላይ ይተግብሩ እናም በመቆ ውሃ ከመታጠቡ በፊት ለጥቂት ደቂቃዎች ይቆዩ። ስድስተኛ፣ የስንዴ ሳር። የስንዴ ሳር ስፍር ቁጥር የሌላቸው የመፈወስ ባህሪያት አሉት እናም ከውስጥ ከተወሰደ ሰውነትዎን ከውስጥ ለመፈወስ ሊሰራ ይችላል። እንዲሁም ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው ኢንፌክሽንን ለመዋጋትና እብጠትን ለመቀነስ ይረዳል። ይህንን ለመጠቀም በቀላሉ የስንዴ ሳር ጭማቂን በተጎዳው የጥርስ ቦታ ላይ ተግብሩ። አስረኛ የሬት ጄል፣ እሬት በማረጋጋት እናም በፎስ ባህሪው ይታወቃል። እብጠትን ይቀንሳል፣ ባክቴሪያዎችን ይዋጋል፣ እንዲሁም ከድድ ብስጭትና የጥርስ ህመም እፎይታን ያስገኛል። ይህንን ለመጠቀም ንጹህ የሬት ጄል በተጎደዩ የጥርስና የድድ አካባቢ ላይ ተግብሩት፣ እናም ህመሙን ለማስታገስ፣ እብጠትን ለመቀነስ በቀስታ ወደ ድድ አካባቢ ማሸት። የጥርስ ህመሙ ከባድ ከሆነ ወይም የበለጠ ከባድ የህክምና ሁኔታ ከሆነ በትክክል መታከም እንዲችሉ የጥርስ ህክምና ማድረግ ይኖርባቸዋል። ብዙ የጥርስ ህመሞች የህክምና ክትትል ያስፈልጋቸዋል። እንደ አይቡፕሮፊን ያሉ ያለ ሐኪም ማዘዣ የሚሸጡ የህመም ማስታገሻ የጥርስ ሐኪም ጋር እስኪታዩ ድረስ ሊረዱዎት ይችላሉ። የጥርስ ህመም መከላከያ ዘዴዎች። እነዚህ የቤት ውስጥ መፍትሄዎች የጥርስ ህመሙን ለጊዜው ለማስታገስ ቢረዱ፣ በመጀመሪያ ደረጃ የጥርስ ችግሮችን መከላከል ለረጅም ጊዜ የአፍ ጤንነት ቁልፍ ነገር ነው። አንዳንድ አስፈላጊ የመከላከያ ምክሮችን ስናይ፣ አንደኛ የአፍ ንጽህና መጠበቅ። ቢያንስ በቀን ሁለት ጊዜ ጥርስዎን በፍሎራይድ የጥርስ ሳሙና ይቦርሹ፣ እናም በየቀኑ በክር ፍሎስ በማድረግ የጥርስ ቆሻሻንና የምግብ ቅንጣቶችን ያስወግዱ። የጥርስ ቆሻሻን ለመቀነስ እንዲሁም የድድ ጤንነቱን ለመጠበቅ እንዲረዳ የአፍ ማጠቢያ ማውዝ ውሽን ይጠቀሙ። ሁለተኛ ስኳር ያለባቸው ምግቦችና መጠጦችን አለመጠቀም። ስኳር የጥርስ መበስበስን የሚያስከትሉ ባክቴሪዎችን እንዲበዙ ያደርጋል። ጣፋጭ ምግቦች እንዲሁም መጠጦች በተለይም ሶዳና ከረሜላ የሚወስዱትን መጠን ይቀንሱ። ስኳር የበዛባቸው ምግቦች ከተጠቀሙ በኋላ አፎን በውሃ ይታጠቡ ወይም ጥርሶን ይቦርሹ። ሶስተኛ፣ በቂ ውሃ መጠጣት ብዙ ውሃ መጠጣት የአፍ እርጥበትን ለመጠበቅና የምግብ ቅንጣቶችንና ባክቴሪያዎችን ያስወግዳል። አራተኛ፣ መደበኛ የጥርስ ምርመራ በመደበኛነት በየስድስት ወሩ ለጥርስ ጽዳትና ምርመሮች የጥርስ ሐኪም ጋር በመሄድ መታየት የጥርስ ጉዳዮችን አስቀድሞ ለማወቅ ከባድ ደረጃ እንዳይደርሱ ያከላክል። የጥርስ ጉዳዮችን አስቀድሞ በማወቅ ከባድ ደረጃ እንዳይደርሱ ይከላከላል። የጥርስ መበስበስ ወይም የድድ በሽታ እንደ የድድ መድማት ወይም የማያቋርጥ መጥፎ የአፍ ጠረን ያሉ ምልክቶችን ካዩ የጥርስ ህክምና ማድረግ ይኖርብዎታል። እንዲሁም ጥርስን ከጉዳት ለመጠበቅ ሲጋራ ማጨስ ማቆም እና የጥርስ መፍጨት ካለ መፍትሄ መፈልግ ከጥርስ ህመም መከላከያ ዘዴዎች መካከል ውስጥ ናቸው። የጥርስ ሐኪም ጋር መቼ መታየት አለብኝ? ካሉ እነዚህ መድኃኒቶች ለጥርስ ህመም ጊዜያዊ እፎይታን ሊሰጡ ቢችሉም ህመሙ ከቀጠለ ወይም ከተባባሰ በተቻለ ፍጥነት የጥርስ ሐኪምን ማናገር አስፈላጊ ነው። የጥርስ ህመም የባለሙያ ህክምና የሚያስፈልጋቸው እንደ መቦርቦር መበስበስ ወይም የድድ በሽታ ያሉ ከባድ ጉዳዮችን ሊከሰቱ ይችላሉ። ከሚከተሉት ምልክቶች አንዱን ከጥርስ ህመም ጋር ካጋጠሙት ወዲያውኑ የጥርስ ህክምና ማግኘት ይኖርቦታል። ከአንድ እስከ ሁለት ቀናት በላይ የሚቆይ ከባድ ህመም፣ ትኩሳት፣ ፊት ወይም ድድ ላይ እብጠት፣ ሲነክሱ ወይም ሲያኝኩ ህመም ካለ እንዲሁም ደም መፍሰስ ወይም በጥርስ በድድ አካባቢ የሚወጣ ፈሳሽ ካለ ቶሎ መታየት አስፈላጊ ነው። የጥርስ ህመም በጣም አስጨናቂ ሊሆን ይችላል። ነገር ግን እነዚህን አስር የቤት ውስጥ መፍትሄዎች ሙያዊ የጥርስ ህክምና እስኪያገኙ ድረስ ጊዜያዊ እፎይታ ሊሰጡ ይችላሉ። ለረጅም ጊዜ የአፍ ጤንነት ግን በመከላከል ላይ ያተኮረ ነው። ለምሳሌ ጥሩ የአፍ ንጽህናን በመጠበቅ፣ ጤናማ አመጋገብን በመከተልና መደበኛ የጥርስ ምርመራዎችን በማድረግ ለጥርስ ህመምና ሌሎች የጥርስ ችግሮች የመጋለጥ እድልን መቀነስ ይቻላል። የጥርስ ህመም ከአንድ ወይም ከሁለት ቀን በላይ ከቀጠለ ዋናውን ምክንያት ለመፍታት የጥርስ ሐኪም ማማከር አስፈላጊ ነው። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ነው። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጉን አይርሱ። ማስቲካ ስለሚሰጠን የጤና ጥቅሞችና የጎንዮሽ ጉዳቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።